በጣም አደገኛው ኃጢአት ግድያ፣ ስርቆት ወይም ዝሙት አይደለም። እሱ መላእክትን ወደ ሰይጣንነት የለወጠው ነው። ኩራት እንደ ክፋት ሆኖ አይታይም፣ እራሱን እንደ ስኬት ይለውጣል እንጂ። ትነሳለህ፣ ትሮጣለህ፣ ታሸንፋለህ። ከዛ እላይ በቆምክበትና ይህንን እንዳድረግ ባሰብክበት ቅጽበት አስቀድመ ኮርታል። ኩራት ሰዎችን ከማጥፋቱ በፊት ያሳውራል። ነገስታት አማልክት እንደሆኑ እንዲያምኑ ያደርጋቸዋል። ተዋጊዎች የማይበገሩ መሆናቸውን ያስባሉ። ባለጠጎች ሀብት የሰጣቸውን ይረሳሉ። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱን የሚያዋርድ ግን ከፍ ይላል። ሉቃስ 14፥11 ይህ ክፍል ሁሉንም ነገር ያብራራል። ነገሮችን በራስህ እንደገነባህ ታስባለህ። የምትኩራበት ነገር ውድቀት ሊሆን እንደሚችል በነግርህስ እኔነት ፍጻሜህ ነው መርከብ ውስጥ ስትሆን ጌታ እንደሆንክ እንድታስብ ያደርገሃል። ድሎችህ የእግዚአብሔር ናቸው እና ሽንፈቶችህ እነዚያ በአንተ ላይ ናቸው። እንደዚህ ያለውን ነገር ለመረዳት እና ለመቀበል በእርሱ ላይ ያለህ እምነት ጠንካራ መሆን አለበት። ግን እግዚአብሔር ለምን ዝቅ እንድንል ፈለገ? እብሪተኛ ነው አይደለም። ለትዕቢት እንዳይሰጥህ እግዚአብሔር አብዝቶ ስለሚወደህ ነው። ስለዚህ አንተን ዝቅ አድርጎ ያንበረክክሃል። ሊቀጣህ ሳይሆን ሊያስታውስህ ነው። አስታውስ፣ የምንኖረው ራስ በሚከበርበት ጊዜ ነው። ነገር ግን ይህ ወደ መጀመሪያ ውድቀት ያደረሰን ተመሳሳይ ማታለል ነው። ዓለም በራስህ ብቻ እመን ትላለች። የፍጻሜህን ባለቤት አንተነህ ትላለች። ኢየሱስ ራስህን ግደ፣ መስቀለኝ ተሸክመ፣ ተከተለኝ ይላል። ትንሽ በጣም ይከብዳል አይደል? ዛሬ ግን የክርስትናን ትርጉም በጣም ቀልጦ፣ ክርስትና ማለት የእውነት ጽንፈኛ እስኪመስል ድረስ ሆኗል። ኩራት አደገኛ ነው። የመጀመሪያውን ሰለባ ላስታውስ። ሉሲፈር የወደቀው በዚህ መንገድ ነው። እሱን አስታውስ። እግዚአብሔር ሶስት ሀያላን መላእክትን ፈጠረ፤ ሚካኤል፣ ገብርኤል እና ሉሲፈር። ሉሲፈር ስለራሱ ኃይሉን ኃይሉን ውበቱን ጨረፍታ ያክል አገኘ እና ከምስጋና ይልቅ አመፅን መረጠ። በድብቅ በፈጠረው በእግዚአብሔር መንግስት ውስጥ እኔ ከልዑል በላይ እወጣለሁ አለ። መመለክ እንደሚፈልግ ተናግሯል። አምላክ መሆን ፈለገ። እግዚአብሔርም እንደ መብረቅ ጣለ። ወደቀ። ክብሩን ገፎ በሰማያዊ ሰራዊት መካከል ቦታውን ተነጠቀ። በጣም ኃይለኛና በጣም ቆንጆ ነበር። አሁንም ከፈጠረን በላይ ነን ብለው ለሚያስቡት ማስጠንቀቂያ እንጂ ሌላ አይደለም። ምድርን እየዞረ ወደ ራሱ ውድቀት ያደረሰውን ያንኑ ማታለል በሹክሹክታ ያንሾካሾከ። ራስህን ከፍ ከፍ አድርግ፣ ተቀበል፣ የምትፈልገውን ውሰድ፣ እግዚአብሔር አያስፈልግህም ለሚለው እርሱን ያጠፋው ኃጢአት በእኛ ውስጥ እንዲተከል የሚፈልገው ትዕቢት፣ አመፅ እና ራስን መቻልን ነው። ባታስተውሉ ነው እንጂ ኩራት በመጽሐፍ ቅዱስ ውስጥ ያሉትን ውድቀቶች ሁሉ የሚያልፍ ክር ነው። ንጉሥ ናቡከደነጾርን ተመልከት። ሰውየው በዘመኑ ታላቅ ግዛት ይገዛ ነበር። በበረንዳው ላይ ቆሞ ባቢሎንን ተመለከተና ይህች በኃይልና ለክብሬ የሠራኋት ታላቂቷ ባቢሎን አይደለችምን? አለ። በዚያ ቅጽበት እግዚአብሔር አዋረደው። አምሮ ስቶ እንደ እንስሳ ለሰባት ዓመታት በምድረ በዳ ኖር እስከ መጨረሻው ክብር የሰው ሳይሆን የእግዚአብሔር መሆኑን እስኪ ድረስ ኩራት ሁል ጊዜ አንዳንድ ጊዜ ጊዜ ግዚያ መብትና በራስ በሽክሽክታ በልት ወካኙ ልጅ ምሳሌ ልስጥ። ታላቅ ወንድሙን ተመልከት። አልሄደም፣ እርስቱን አላጠፋም፣ አባቱን አገልግሏል። ታማኝ ሆኖ ጠንክሮ ሰርቷል። ነገር ግን የጠፋው ወንድሙ ቤት መጥቶ ሲከበር ተናደደ። ሁሉንም ነገር በትክክል እንዳደረገ አሰብ። ከሱ በላይ ይገባኛል አለ። ያ ነው ኩራት፣ በአመፅና በመቃወም ሳይሆን በመብት ላይ መብት። ምስጋናን ይመርዛል። ታዛዥነት እንደ ምንዛሬ እንዲሰማን ያደርጋል። ልክ እግዚአብሔር ለታማኝነትህ ባለ ዕዳ እንደሆነና ሌሎችን ሲባርክ በትዕቢት ሹክሹክታ እኔ ሳልሆን ለምን እነሱ ያስብልሃል። ትምክህት ሁሌም አመፅን አይመስልም አንዳንድ ጊዜ ራሱን በሌሎች ላይ በሚስጥር እየለካ በእግዚአብሔር ፊት ይንበረከካል። ከኃጢአተኛው የበለጠ ጸጋ፣ በረከት፣ ሞገስ ይገባኛል ብሎ በማሰብ ፈሪሳዊና ቀራጩን አስቡ። ፈሪሳዊው በቤተ መቅደስ ውስጥ ቆሞ ሁሉም እንዲሰሙ ጮክ ብሎ ይጸልይ ነበር። እንደነዚህ ኃጢአተኞች ስላልሆንኩ አመሰግንሃለሁ፣ እጾማለሁ፣ እሰጣለው እሰጣለሁ፣ እታዘዛለሁ እያለ ቀረጥ ሰብሳቢው ግን በሩ ቆሞ ጭንቅላቱን ዝቅ አድርጎ ደረቱን እየደበደበ እግዚአብሔር ሆይ እኔ ኃጢአተኛህን ማርን አለ። ኢየሱስም አለ ትሁት ሰው እንጂ ትቢተኛው በእግዚአብሔር ፊት እንዲጸድቅ አልተተወም። ኩራት እርሶን ከመግደሉ በፊት ኩራትን ለመግደል ይፈልጋሉ። ኢየሱስ አስቀድሞ መድኃኒት ሰጠ፣ እንድንጾም እንድንጸልይ። ምክንያቱም ጸሎት ዝቅ እንድንል ያደርጋል፣ የቁጥር ቅዠትን ያስወግዳል ያለ ነገር ሁሉ እንደተበደረ ያስታውሳል። ነገር ግን ያለሱ አፈር ነህ። ትዕቢት በጸሎት ይሞታል፣ ምክንያቱም ከትልቁ ዙፋን ፊት ተንበርክከ እንዴት በራሰ ትዕቢት ትሞላለህ? ትዕቢት ማንንም አያስፈልግህም፣ ጥንካሬህ የራስህ ነው፣ ጥበብህ በቂ ነው ይላል። ጸሎት ግን ያንን ቅዠት ያፈርሳል። ሰው በእግዚአብሔር ፊት ሲንበረከቅ ትምክህቱ መሞት ይጀምራል። ይህንን ታሪክ ኃያሉ ዳዊት፣ ሙሴ፣ ጳውሎስ በጉልበታቸው የተንበረከኩ ናቸው። ትዕቢት ይህንን ገንብቻለሁ ይላል፣ ጸሎት ግን ጌታ ሆይ አንተ ሰጠኸኝ ይላል። ኩራት ክብርን ይወስዳል፣ ጸሎት ምስጋናን ይሰጣል። አሸንፈ መቀጠል ትፈልጋለህ? እስትንፋስ ለሰጠህ ክንድ፣ እግር፣ አንጎል፣ ፊት፣ ስም፣ ማንነት፣ ዓላማ በሰጠ ፊት ልብህን አጎንብስ። የእግዚአብሔር ልጅ ኢየሱስ እንኳን የደቀ መዛሙርቱን እግር አጥቧል። የነገስታት ንጉስ ራሱን ዝቅ ማድረግ ከቻለ እኛ ማንን እንደረታችንን ነፍተን የምንሄድ ስለዚህ፣ ራስን ፈትሽ። ምክንያቱም እግዚአብሔር ትዕቢተኞችን ወድርንም ጠላንም፣ ዝቅ ያደርጋል። ብቸኛው ጥያቄ አሁን ትማራለህ ወይንስ በከባድ መንገድ ሊያስተምርህ ይገባል? ጥያቄውን ለእናንተ ተው።